ዝማሬ መላእክት ያሰማልን ጋር ትክክል አለ አስተርጎቢ ትክክል አለ። እምነት በማስመሰል አይደለም። አንተ እንዲህ እንዲህ ስላንክ ያመንክ መስሎ ከሆነ ተሳስተሃል። ይህ እምነት አይደለም። ማመን ማለት ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለና ትጸድቃለና ነው የሚለው። አንተ እንዲህ ብላ አስመሰልክ ማለት የዘላለም ሕይወት ታገኛለህ ማለት አይደለም። እያስመሰልክ ነው። ማን እንደዚህ አይነት ነገር የለም። ግራት ያለው ቴምር በልቶ ነው። ቴምር በልተን የመጣ ድነት ያለው በልጁ በክር በእንደዚህ። አንተ ጋር ጥያቄ ያለኝ ሶፊ ሶፊ አንተ ጋር ጥያቄ። እሺ፣ ከደምረውም ጋር ስላየው ነው። ኦርቶዶክስ መሆን የግዴታ ነጠላ መልበስ ግዴታ ነው? እኔ ምን አውቃለሁ። አሁን ለብሰሃል። አንዱ አንተ ስለለበስክ እኮ ብዬ ነው። አንተም ለብሰሃል እኮ ጭንቅላት ላይ ጭንቅላት ላይ ለብሳል እኮ አይደል? ዶክተር እኮ አዳም እኮ አንዴ ልመልስለት። አንተ ተፈንክ ተለበስከው፣ እኔ ደግሞ ከላይ ተለበስኩ። ምን ነው ቆይ የሆነ ኦርቶዶክስ መቀበል ጀምረውም ሲያደርገው ስላቀየው ብዬ ነው። ነጠላ ሲበሳችሁ አይቀበሉ። እሱን እኮ ነው ምን አይቀበሉ። እንደዛ ከሆነ እሺ፣ አይንዳሁን ሲ ኦርቶዶክስ ሆን ምን አገባ ሲጀመር። ይሄ እናቶቻችን እዚህ ይሄንን ነጠላ ለማድረግ ስንት ዋጋ እንደከፈኑ ታውቃለህ? ስለ ነጠላ ለመሆኑ ታውቃለህ? ግን አየህ ኢትዮጵያዊ ሆነ የራሱን የሆነ ነገር እንኳን ሲያይ የሚበሳጭ የሚናደድ ትውልድ መጣ። ደግሞ ደግሞ ደግሞ ጥሩ ካልቸር ነው ብንማር ከነሱ እኛ ጋር ቢመጣ ምን ችግር አለው? በጣም ስ በጣም ደስ ከሚል አንዴ አንዴ ዶክተር ከዚህ በፊት ጃፖኒ ለብሽ የታቷ አድርጌ ሁሉ ገብቼ ያውቃለሁ። ጠየቀኝ ምን ነው የነጠላው ጊዜ ጠየቀኝ ኖ ኖ ኖ ኖ ነጠላ ምስሎ ነበር። ታቱ ነው እንዴ? እኔ ወለ እኔ ምኑ ነው ወዷ ኦርቶዶክሶች ምኑን ነው እወደዋለሁ፣ ነው መሰለህ፣ ወደ ቤተክርስቲያን ሲሄዱ አለባበሳቸው በጣም እኔ ራሴ የምቀበለው ነው። በጣም እደግፈዋለሁ። እኛም ጋር አሁን ዶክተር እንዳለው ሊመጣ ደስተኛ ነኝ። ገብተዋል። እኔ ግን አሁን ኦርቶዶክስ ነው ያናደደ ብዬ ነው። አና አላናደደኝም፣ እኮ ጥያቄ ነው የጠየቅኩ። ፕሮቴስታንት የነበሩ ወይም ሌላ ነገር አደለማ። ጥያቄ ሲጠየቅ ይሄው ምን ጥያቄ ነው? ነጠላ ለምን ለበስክ ብሎ ጥያቄ አለን። ነጠላ ለምን ለበስ ካላልኩም፣ ነጠላ ሳታረግ ኦርቶዶክስ ብታወራ ወይም ደግሞ ኦርቶዶክስ ነው ችግር አለ አንድ ነገር አዳምጥ ዶክተር እዛ ጋር ሸሚዝ ለብሶ አይደለም፣ ዶክተር መሆኑን የሚገልጥ ከላይ ጋውን ለብሷል። ኦርቶዶክሳውያን መዝሙራቸው ሲዘመር ነጠላ ይለብሳሉ። አግባብና ስርዓት ወግ ልማድ አላቸው፣ የራሳቸው ቀኖና አላቸው። መዝሙራቸውን ወደ አለባበሳቸውን እጠላለው ካልክ አይቻልም። ተመናቅሮ መዝሙራቸውን መዘመር ዲስግሬስ ዲስሪስፔክት ማድረግ ነው። ስለዚህ በአግባቡ አክብሬ መዝሙራቸውን እስከወደድኩት አለባበሳቸውንም ደግሞ እንደዛው አከብራለሁ ማለት ነው። እነሱ ማስመሰል ነው እያለህ እኮ ነው መዝሙራቸውን እኔ ስለ እኔ ነው እኮ ያወራሁት እኮ እኮ ስለ አንተ ማስመሰል ነው አልተቀበልክም እያለ ነው ኢብሮ ኢብሮ ያለውና ነ ኢብሮ መብቱ እኮ ነው ታዲያ ማለት እኔ ስለ እኔ እኮ ተቀበል እሺ። አይ በቃ እኔ እኔ እኮ ተመለሰ ደግሞ የምትመልሰው መልስ ሳሳጣህ ወደ ብሮ ለምን ትሄዳለህ? ብሮ ምን ያደርግልህ? ብሮ ራሱን አሰብ። ወደ የእኔ ጥያቄ ግልጽ ነው። እኔ አንተን ብቻ ሳይሆን እኔ አገባኝም ወላ አገባኝም አንድ ነገር አዳምጠኝ። ሌላ ነጠላ የለበሰው ሰው ካየህ ሂድና ጠይቀው። ሁለተኛ ፕሮቴስታንቶች ነጠላ ለብሰው ለእነሱ ፋሲካ ሲያከብሩ ገና ሲለብሱ ነጭ ልብስ ለብሳችሁኑ ተብሎ ይህንን ነጠላ ለብሰው አይደል እንደሚሄዱት አዎ ሌላ ነጠላ ነው አይደለም። ነጭ ልብስ የኦርቶዶክስ ነው እንዴ? የኦርቶዶክስ ነው ነጭ ልብስ። ለምን አትሰማኝም? ምንድን ነው የምታወራው? እኔ ነጭ ልብስ የኦርቶዶክስ ነው የጴንጤ ነው አልኩ እንዴ? ኦርቶዶክሳውያን ወንድ ይሁን ሴትሁን ሴት ይሁን ሲዘምሩ ነጠላ ከላይ አድርገው ይዘምራሉ፣ ያመልካሉ። ይሄ ደግሞ የራሳቸው የሆነ ቀኖናቸው ላይ ዶግማቸው ላይ ያለ ነው። ስለዚህ የእነሱን ዝማሬ ስዘምር በጃፖን አልዘምርም፣ ለብሳለው። አሃ እንደዛ ከሆነ ተቀብያሉ። ጌምም ስትጫወት አርገዋል ብዬ ነው። ተበድሮ ነው ነጠላቶ የቆንዱዱ በመሰረ ያው ደረብኩልን ነው። ሌላም ጨምር ያደረ ተቃጠለ እንደሆነ አይደለም። ጌምም ስንጫወት አርገዋል ብ ጨምር ምን እንደምትሆን ያለ የምር እኛ ቤተ ክርስቲያን እንዲመጣ ከምፈልገው ካልቸር አንዱ ይሄ ነው። እንዴት ያምራል አሁን ሶፎኒያስን ስንዩት እንዴት ያምራል። እስቲ ዶክተር ግን ቅድም ዶክተር ግን ቅድም የሆነ ቤት ላይ አግኝቼው ስለ አንተ ስለ ትዳር ማግባት ሲጨነቅ ነበር በጣም አስቦ። እንዲዱ ስለ እኔ ኦልይ ስለ እኔ እዚህ ማውራት ትችላላችሁ ከጀርባ ሜዳችሁ ማውራት ትችላላችሁ። ኦሬዲ ከፊት ያለ ሰው ከኋላ ሊወራበት ግዴታ ነው። እኔ የደረስኩበት ስደርሱ ደግሞ አዳምጥ። የትኛውም እናንተ ብቻ ሌላ የሚያወራም አለ ከእኔ ጀርባ። እኔ ጋር ስታወሩ እዚህ ምን አልከለከልኩም። ሀሜትም ሄዶ ማውራት ይቻላል። ኦሬዲ ከጀርባ ይናቸው ማለት ነው፣ ከኔ ኋላ የሚያወሩ ሰዎች። ስለዚህ እኔ የደረስኩበት ስደርሱ። እኔ አሁን ስለሰው አውርቼ አላውቅም። ሶሻል ሚዲያ ከመጣው የሰው ስም አንስቼ ማ ከሆነ ለሰደቡኝ መልስ ሰጥቼ ማ ከሆነ አረ እኔ እንዲህ ነኝ ብዬ ስለ ራሴ አብራርቼ ማ ከሆነ ቪዲዮ ማስረጃ አምጡ ወይም ደግሞ አምጡ። አለ እኔ እንደው ሰው እኔ ተባረክ ሲለኝ ነው የሚደብረ፣ እኔ ሲያሙኝ ሲቦጭቆኝ በቃ። የሰው አይምሮ ውስጥ የቤት ኪራይ ሳይከፍል እኮ የምኖር እኔ ነኝ። ሀያ አራት ሰዓት በላ ጠጣ ወጣ በቃ ይሄ በቃ። ስለዚህ እኔ ምንም ሳልሆን ምንም ያልሰራሁትን ሰውዬ ሳንበዴ ያደርጋችሁኝ

የቁንድ ዱ አንድ በጣም እየፈጠነ የሚመጣ ባቡር በጣም ሀዲድ ላይ እየበረረ ይመጣል እና ከሩቅ ያየው ባቡሩ እየፈጠነ እንደሚመጣ ያየ አንድ ሰው ባቡሩን ሊያስቆ ይሞክራል። ለምን አንድ እየሄደበት ያለ ሀዲድ ላይ የሆነ ቦታ ላይ የተበላሸ የሚሄድበት መስመር የተበላሸ አዲድ አለ እና የአዲድ ስላላየው ያው የሚሾፍረው ሹፌር ሊያስቆመው ቢሞክር ምልክት ቢሰጠው በፍጹም ሊያየው አልቻለም። እና እየሮጠ ልብሱን እያውለበለበ ባክህን አቁም ይለዋል። እና እንደ እብድ ስላየው ሊያቆምለት አልቻለም። በጣም ብዙ ሙከራዎች አደረገ። ባቡሩ ግን ከመብረር ከመፍጠን በፍጹም ሊቆም አልቻለም። እና ይሄ ሰው አንድ ነገር አስበ፣ እዚህ ባቡር ውስጥ ህጻናት አሉ፣ ነፍሰ ጡሮች አሉ፣ ሽማግሌዎች አሉ፣ አሮጊቶች አሉ፣ በጣም ብዙ ሰው ነው ያለው። ስለዚህ ይሄ ሁሉ ሰው ከሚሞት አንድ መፍትሄ መፍጠር አለብኛል እና ባቡሩ ሐዲድ ላይ ተኛ ማለት ነው። ስለዚህ ያ ባቡር ልክ መጥቶ ያ ሰው ላይ ሲወጣ ኦልሬዲ ሞተና፣ ልጁ ባቡር ውስጥ ያሉ ሰዎች ግን ተረፉ ማለት ነው። ምን ልላችሁ ፈልጌ ነው? ከዛሬ ሁለት ሺህ ዓመት በፊት ኢየሱስ ክርስቶስ እንዲሁ ነው ስለ ኃጢአተኞች በመስቀል ላይ ሞተው፣ ከዘር ማንዘር ተላልፎብንን የመጣው ኃጢአት እርሱ በመስቀል ላይ ብቻውን እርቃኑን ተሰቅሎ ሞተ። መጽሐፍ ቅዱስ ሲናገር በእኔ የሚያምን አይፈረድበትም። እናንተ ደካሞች ሸክም የከበዳችሁ ሁሉ ምን አለ? ወደ እኔ ኑ እኔም አሳርፋቸዋለሁ። በነገራችን ላይ ኢየሱስ ክርስቶስ ሲሰቀል አጠገቡ እናቱ ነበረች፣ ደቀ መዛሙርቱ ነበሩ። አንዳቸውም ስቃዩን አልተሰቃዩለትም፣ አንዳቸውም አልተገረፉለትም። ብቻውን ዋጋ የከፈለ ብቻውን የሞተ ብቻውን የደቀቀ ኢየሱስ ብቻ ነው። እዚህ መጽሐፍ ቅዱስ ደግሞ ክብር ለሚገባው ክብር ስጡ ይላል። ለዚህ ነው ይሄ ጌታ ከቀን አንድ እስከ ቀን ሰላሳ ሊሰበክ የሚገባው፣ ምክንያቱም ስለሰው ልጆች አጥያት የደቀቀ እሱ ብቻ ስለሆነ ሁሉ በእርስ ተማርክ ነው። እንዴት ነው ዛሬ ፈለገን አገኘው? ሶፊ፣ አንድ ጊዜ ይቅርታ ላስቸግር። እያወራሁ ነው ያንተን ወሬ የዚ ኩጭ ብዬ ልስማ። እንዴ ሶፊ፣ ፈለገን አገኘው ዛሬ ተነጋገራችሁ? አንድ ጊዜ ምን ትርኪ ምርኪ ወሬ እሺ አንድ ጊዜ ማይክን አጥፋልኝ። ጌታ ይባርክ። ቶሎ በልና አውራሽ ሶፊዬ፣ እንትናል ተገናኛል አንድ ጊዜ፣ ከዛ በኋላ በተረጋጋ አንድ ጊዜ ቆይ፣ እዚህ ጋር ዝም ብሎ ሰዎች ነው ለምንድን ስለ ሲወራ

አመስገን ዝማሬ መላእክት ያሰማልን እንግዲህ ወንድማችን በእውነት ሲያምርብ እግዚአብሔር አምላክ ወደ ቤቱ ይመልስ ሶፍዬ እግዚአብሔር ወደ ቤቱ ያምጣ አንተ እኮ እኔ እኮ ነገረኛ ገና ኮ ስጠመቅ እኮ አንተን መጀመሪያ ኬኩ እንኳን ደሳሪ አልከኝ በእውነቱ በእውነቱ በጣም በቃ አንተ ድሮም እኮ ውስጤም እኮ ይነግረኛል እግዚአብሔር ይወዳል በእውነቱ ጌታ ይወዳል ሶፍዬ ጌታ ኢየሱስ ክርስቶስ ይወድሃል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይወድሃል። ወደ ክርስቶስ ና፣ ወደ ጌታ ና፣ ወደ ጌታ፣ ወደ እኛ፣ ወደ ክርስቶስ እና ወደ እኛ፣ ወደ ጌታ። ጌታ ይወድሃል። ና ወደ ቤተ ክርስቲያን ና፣ ተጠመቅ፣ ወደ ክርስቶስ ና። አዎ ልክ ነዋ። ታዲያ ወደ ጌታ ና እያልኩት እኮ ነው ወደ ጌታ ና፣ ወደ ክርስቶስ ና። እንወድሃለን እኛ ኦርቶዶክሳውያን እንወድሃለን፣ ወንድማችን በጣም ነው ምንወ የምናገሩ፣ ሶፍዬ ወደ ጌታ ና፣ ወደ ጌታ ና፣ ወደ ጌታ ኦርቶዶክስ ክርስቶስ ወደሚሰበክበት ቤተ ክርስቲያን ና። ይሄ ቅራቅምቦ ዘባዝንኬ ቁልፍ መኪና ቤት ወደማይሰበክበት ኦኬ ወንጌል ወደሚሰበክበት ወደ እውነተኛዋ ኦርቶዶክስ ተዋህዶ ቤተክርስቲያንና በጣም ነው የምንወድ በልጁ በኢየሱስ እንዴና የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠዘላለም ወት እግዚአብሔር አንድያ ልጅ ዓለምን እንዲወዷል ይላል መጽሐፍ ቅዱስ። ስለዚህ ዛሬ በልጁ በኢየሱስ ክርስቶስ ብታምኑ ከዘላለም ሞት ትድናላችሁ። አሜን። ብቻውን በመስቀል ላይ የሞተ አሜን፣ የተንጠለጠለ ኢየሱስ ነው። አጠገቡ ቅድም እንደነበርኳቸው እናቱ ማርያም ነበረች። ደቀ መዛሙርቱ ነበሩ። አንዳቸውም አልተሰቀሉለትም፣ አንዳቸውም አልተገረፉለትም። ብቻውን የሚያማልድ ብቻውን የሚያድን የናዝሬቱ ሚያማልድ ማሳቸዋለሁ ይላል። ወደ ኢየሱስ ክርስቶስ ተመለሱ። ስለ ኢየሱስ ክርስቶስ ሲነገር የሚናደድ ስለ ኢየሱስ ታ ኢየሱስ ክርስቶስ ለዘላለም ጌታ ነው። በክርስቶስ